ራስ ልይ ድጋሚ እንደምናመሻቸው የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። በኢትዮጵያና አዘርባጃን መካከል በተለያዩ ዘርፎች ያሉ ትስስር ተጠናክሮ እንደሚቀጥል ተገለጸ የግብርና ምርታማነት ለማሳደግ እየተሰራ ያለው ስራ አርሶ አደሩ ራሱን በምግብ እንዲችል ከማድረግ በዘለለ የምግብ ሉዓላዊነት ለማረጋገጥ ፈር ቀዳጅ ተነገረ። በጋዛ ዓለም አቀፍ የሚያረጋጋ ኃይል ማስፈር የሚለውን እቅድ የተባበሩት መንግስታት የጸጥታ ምክር ቤት አጸደቀ። ሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የሀገር ጉዳይ በዚህ ሳምንት ይጀምራል። ወደብ ሸቀጥ ነው ማለት እንችላለን ወይ? ጥያቄው በወደብ ደረጃ የሚመለስ ጥያቄ አይደለም። ይሄ ጥያቄ ሴሪየስ ጥያቄ ነው። የእጅ መጠቋቋም ብቻውን አይበቃም። በሀገር ጉዳይ ጥልቅ ሀገራዊ ሀሳቦችና ቀጠናዊ ትንታኔዎች ለውይይት ይቀርባሉ። የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ተረት ነው ቀኝ አልተገዛ ነው። እኛስ ቀኝ ተገዥ የሆኑ ሀገራት የቀኝ ግዛት ስምምነትን ሊቢቀበሉ ኦኬ፣ ተገዝተው ነበረ እኛ ያለ መገዛታችን ትሮፊ ምንድን ነው? እዛ ውስጥ ኤግዛክትሊ ምንድነው? እኛ ያለ መቀበል እኮ መብታለ ሰጥቶ መቀበሉ ዲፕሎማሲው ምናምኑ እንደተጠበቀ ሆኖ ከነዚህ ከዲፕሎማሲው ከምን ውጪ ሌላኛው መንገድ ምንድነው? ሆኖ መገኘት ነው። በምን የሀገር ጉዳይ ረቡና ዓርብ ከምሽቱ 3 ሰዓት ከሩብ በኢቲቪ ዜና ቻናል መቅረብ ይጀምራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና። የማሌዥያው ጠቅላይ ሚኒስትር ዳቶ ሴር ያንዋር ኢብራሂም ለሶስት ቀናት ይፋዊ ጉብኝት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስር ገጻቸው ባጋሩት መልእክት የማሌዥያው ጠቅላይ ሚኒስትር ዳቶ ሴር ያንዋር ኢብራሂም ለሶስት ቀናት ይፋዊ ጉብኝት ወደ ምድረ ቀደምት ኢትዮጵያ እንኳን በደህና መጡ ብለዋቸዋል። ጉብኝታቸውን በማሌዥያና ኢትዮጵያ መካከል እያደገ ያለውን ወዳጅነትና ትብብር የሚያሳይ መሆኑን ጠቅላይ ሚኒስትሩ አብይ አህመድ አመልክተዋል። ይህም በሀገራችን የብልጽግና ጉዞ ውስጥ በጠቃሚ ጊዜ የተደረገ ጉብኝት ነው ነው ያሉት። በኢትዮጵያና አዘርባጃን መካከል በተለያዩ ዘርፎች ያለው ትስስር ተጠናክሮ እንደሚቀጥል ተገለጸ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የአዘርባጃን ፕሬዚዳንት ልዩ መልእክተኛ በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ በሁለቱ ሀገራት መካከል ያለው ዘርፈ ብዙ ግንኙነት ተጠናክሮ እንደሚቀጥል የሚቀጥል ተገልጿል። ሁለቱ ሀገራት ጠንካራ ግንኙነት ያላቸው መሆናቸውን የገለጹት አፈ ጉባኤ ታገሰ ጫፎ በንግድ በባህል ቱሪዝም፣ እንዲሁም በኢንዱስትሪ ዘርፎች ግንኙነታቸውን ለማሳደግ ፍላጎት መኖሩን ጠቁመዋል። ኢትዮጵያ የባንኪንግ ፋይናንስና ንግድ ሴክተሯን በማዘመንና ሪፎርም በማድረግ ላይ እንደምትገኝ ጠቁመው በጋራ ለመስራት ትክክለኛ ጊዜ ነው ብለዋል። በሁለቱ ሀገራት መካከል ያለው የባህል የህዝብ ለህዝብና የቱሪዝም ግንኙነት ለማሳደግ በትኩረት እንደሚሰራ ገልጸዋል። የፓርላማ ለፓርላማ ግንኙነት ወሳኝ ነገር ነው። ፖለቲካዊ ትስስሩ እንዳለ ሆኖ የቢዝነስ ግንኙነትም አስፈላጊ ነው። የአዘርባጃን የንግዱ ማህበረሰብ በኢትዮጵያ በተለያዩ ዘርፎች መዋለ ነዋያቸውን ፈሰስ እንዲያደርጉ እንፈልጋለን። ኢትዮጵያ ለንግድና ኢንቨስትመንት ምቹ ሀገር ናት። በግብርና ማዕድን፣ በማኒፋክቸሪንግ ዘርፍ ለኢንቨስትመንት ተስማሚ ሀገርም ናት። ለዚህም የአዘርባጃን ባለሀብቶች ወደዚህ መጥተው በፈለጉት ዘርፍ እንዲሰማሩ እናበረታታለን። የፓርላማ ለፓርላማ ትስስራችንንም ይበልጥ እናጠናክራለን። ኢትዮጵያ የኮፕ 32 የአየር ንብረት ጉባኤን ለማስተናገድ የአዘርባጃን ልምድን አበክራ ትፈልጋለች። የአዘርባጃን ፕሬዚዳንት ልዩ መልክተኛ ኤልቺን አምባራዊ በበኩላቸው አዘርባጃን ከኢትዮጵያ ጋር ያላትን ዘርፈ ብዙ ግንኙነት ለማሳደግ ፍላጎት እንዳላት ገልጸዋል። በሁለቱም ሀገራት መካከል ያለው ግንኙነት ባለፉት ሁለት ዓመታት እየተጠናከረ መጥቷል። አዘርባጃን ከኢትዮጵያ ጋር በተለያዩ ዘርፎች በትብብር እየሰራች ትገኛለች። ከኢትዮጵያ የሕዝብ ተወካዮች ምክር ቤት ጋር ያለንን ትስስር ማጠናከር እንፈልጋለን። በተለያዩ ዘርፎችም ያለንን ግንኙነት ይበልጥ እንዲጠናከር እንሰራለን። አዘርባጃን የኮፕ 29 የአየር ንብረት ጉባኤ ያዘጋጀች ሀገር በመሆኗ ኢትዮጵያ ለተመረጠችበት የኮፕ 32 ጉባኤ ልምዶችን የምናካፍል ይሆናል። የኢሚግሬሽንና ዜግነት አገልግሎት በድንበር አካባቢዎች ላይ ያለውን የሰዎች ዝውውር ላይ በትኩረት መስራት እንደሚገባው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አሳሰበም። ቋሚ ኮሚቴው የኢሚግሬሽንና ዜግነት አገልግሎት የ2018 የመጀመሪያ ሩብ ዓመት የሥራ አፈጻጸምን ገምግሟል። ሳምሶን በላይ ተጨማሪ ያለው። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና የዜግነት አገልግሎት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። በግምገማው ወቅት የኢሚግሬሽንና ዜግነት አገልግሎት ባለፉት 3 ወራት 780 ሺ ፓስፖርት ለመስጠት አቅዶ 545491 ማለትም ከእቅዱ 70 በመቶውን ማሳካት መቻሉን አስታውቋል። ተቋሙ ከፓስፖርት እደላ ባሻገር የውጭ አገር ዜጎች ጊዜያዊና ቋሚ መኖሪያ ፍቃድ፣ የፓስፖርት አገልግሎት፣ የጉዞና የይለፍ ቃልን ጨምሮ በአጠቃላይ ለ3 ነጥብ 1 ሚሊዮን ተገልጋዮች አገልግሎት መስጠቱን ለቋሚ ኮሚቴው ገልጿል። ይሁንና ተቋሙ በሶስት ወራት የስራ ክንውኑ ሐሰተኛ ሰነድ መብዛት፣ የኔትወርክ መቆራረጥ፣ በኦንላይን ምዝገባ ላይ ያለው የደላሎች ህገወጥ ተግባርና መሰል ጉዳዮች ተግዳሮት እንደነበሩበት አስታውቋል። የኢሚግሬሽንና ዜግነት አገልግሎት ያቀረበውን ዕቅድ አፈጻጸም ያደመጠው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የተለያዩ ጥያቄዎችን ለተቋሙ አቅርበዋል። እኛ የምንጠብቀው አንድ ነገር ነው፣ ከእኛም ከእናንተ ይህ ይህም ምንድን ነው? የተገልጋይ እርካታ ማምጣት፣ ምን ያህል ረግቶብናል? የምናገለግለው ህዝብ ምን ያህል ረግቶብናል በተለይ የህዝቡን ቅሬታ የተገልጋዩ ቅሬታ የምንፈታበት ተደራሽነትን በማስፈን ነው፣ በማረጋገጥ ነው ብለናል። ለምሳሌ በባለፈው አርባ ምንጭ ሄደናል። አሁን ወደ ጎንደር አካባቢ የተጀመረ ነገር እንዳለ ኢንፎርሜሽን አለ፣ ቢሮ ምናምን የመክፈት እነሱ ግን አሁን በተጨባጭ ወደ ተግባር ገብተዋል። ወደ ገቢ መሰብሰብ አላመዘነም ወይ ተቋሙ? ምክንያቱም በሩብ ዓመቱ ራሱ ወደ 11 ቢሊየን ለመሰብሰብ ነው እና የኢሚግሬሽን እና ዜግነት አገልግሎት ፕራይም ኦብጀክቲቭ ገቢ መሰብሰብ ነው ወይስ አገልግሎት ተደራሽ የማድረግ እና አገልግሎት ማክሲማይዝ የማድረግ ነው? የሚል የሆነ ጥያቄ የፈጠረብኝ ነገር አለ። ኢሚግሬሽን እና ዜግነት አገልግሎት ችግሮቹን ለመቅረፍ የተለያዩ እርምጃዎች እየወሰደ መሆኑን ገልጿል። በባህሪው አገልግሎት ሰጪ ተቋም እንደመሆኑ በተለይም ከውጭ ዜጎች ጋር በተገናኘ ሰዎች ወደ ሀገር ሲመጡ ቪዛ እንሰጣለን። ይሄ ቪዛ በየትኛውም ዓለም በገንዘብ የተተመነ ነው። ይሄንን በምናደርግበት ጊዜ በእቅድ በስትራቴጂክ ግብ ገቢን ፕሮፐርሊ መሰብሰብ ካላስገባን በስተቀረ እዚህና እዛ የሚቆሙ እዚህና እዛ የሚቀሩ ገንዘቦች አሉ። አዲስ አበባ ላይ ለምሳሌ ወደ አራት ቦታ ላይ በዚህኛው ኳርተር በሰከንድ ኳርተር ላይ ሁለት ብራቾችን አክቲቭሊ ስራ እንጀምራለን ማለት ነው። አሁን ዛሬ ላይ ግን ጎዴ ላይ የመስመር ዝርጋታውንም ኤቭሪቲንግ ኢንፍራስትራክቸር የሰው ኃይል ምደባውንም ሁሉንም ነገር ጨርሰን ሲስተም ላይ አክቲቭ ማድረግ ብቻ ነው የሚቀረን። ይህንን በቅርቡ እናደርገዋለን። እንዲሁም ሚዛን አማን ላይ፣ ወላይታ ሶዶ ላይ፣ አርባ ምንጭ ላይ ያሉት ብራንቾቹን ስንከፍት በጂኦ ሎኬሽን ነው የምንከፍት። በመሆኑም ቋሚ ኮሚቴው በሰጠው አቅጣጫ መሰረት በድንበር አካባቢ ያሉ ህገወጥ ዝውውሮች ላይ ተቋሙ በትኩረት እንዲሰራ ቋሚ ኮሚቴው አሳስቧል። የተለያዩ ሀገራት ዜጎች ወደ ኢትዮጵያ የሚገቡ ጉዳይ የህግ አግባብን ያልተከተሉ የቪዛ ሁኔታን ሳያሟሉ ወደ ሀገራችን እየመጡ እንደሆነ ሶስት ሺህ አራት መቶ ስልሳ ሶስት የውጭ ሀገር ዜጎች በህግ ተይዟል፣ ነው የሚለው። በእናንተ ተቋማችሁ ማለት ነው። ይሄ የተያዙትና ተቋሙ ያወቃቸው ነው። ያላወቃቸው ደግሞ በጣም ብዙ ይኖራሉ ማለት ነው። ስለዚህ ይሄ በጣም ክሪቲካል ነገር ነው። ቋሚ ኮሚቴው በልዩ ሁኔታ ያየው ጉዳይ ነው። ዋናው ግን ትኩረት መሰጠት ያለበት ብዬ የምገምተው ድንበር አስተዳደርን በሚመለከት ነው። የድንበር አስተዳደር የራሱ የሆነ ክፍተት አለው። በሀገራችን ይሄ ነገር ትኩረት ሊያገኝ ይገባል ብዬ ነው የምገምተው እኔ በግሌ ቋሚ ኮሚቴው። አክሎም ከአጋር የጸጥታ አካላት ጋር እያከናወናቸው የሚገኙ ተግባራትንም አጠናክሮ መቀጠል ይገባዋል ብለዋል። የኢትዮጵያን ታላቅ ትርክት ልንዘግብ በየአቅጣጫው እንጓዛለን። ከፍ ብለን አዲሱን አድማስ እናያለን። የኅብረትን ውበት፣ የአንድነትን ጥንካሬ እንመለከታለን። ትናንትን አርሞ ለማስቀጠል ከታሪክ ፊት እንቆማለን። የዛሬ የማንሰራራት አሻራችንን በተስፋ ብርሃን እንጽፋለን ለነገ ትውልድ የሚተርፍ ብሔራዊ ጥቅማችንን እናማትራለን። የጋራችንን የወል መግባባት የሚያሰባስበንን የሀገር ህልም እንተርካለን። ትርክተ ኢትዮጵያ በየሳምንቱ ማክሰኞ ምሽት ሦስት ሰዓት ላይ በኢትዮጵያ ቴሌቪዥን ለኢትዮጵያ ልዕልና የግብርና ምርታማነት ለማሳደግ እየተሰራ ያለው ስራ አርሶ አደሩ ራሱን በምግብ እንዲችል ከማድረግ በዘለለ የምግብ ሉዓላዊነት ለማረጋገጥ ፈርቀዳጅ ሆኗል። አብና በበጋ መስኖ ስንዴ ልማት ከ47 ሚሊዮን ሄክታር መሬት 172 ሚሊዮን ኩንታል ምርት በመሰብሰብ ምርታማነትን ለማሳደግ ተችሏል። ቶማስ ኃይሉ ያጠናቀረው ዘገባ አለ። በኦሮሚያ ክልል ባሌ ዞን ጎባ ወረዳ ነዋሪ የሆኑት አርሶ አደር ግዛው ደምሴ በኩታ ገጠም የሰብል ልማት ከሌሎች ጋር በመጣመር ስንዴ መዝራትና ምርትና ምርታማነት ማረጋገጥ የሚሆን ጥሩ ገቢ ማግኘት ከጀመሩ በጣት የሚቆጠሩ አመታት ሆኗቸዋል። አሁን ደርሰዋል። ይሄ በአንድ ሄክታር ፊት ከ20 እስከ 30 ወይም እስከ 25 ነው የምናገኘው አሁን ግን ከሄክታር እስከ እስከ 60 እስከ 65 ክላስተር ከጀመርን ያው ድሮ ቀለባችንም ከክረምት እስከ በጋ ላይቆይም ይችላል። አሁን ከቀለባችን አልፈን ለገበያም እያቀረምኒ ቤተሰባችን ድሮ ጎጆ ውስጥ ነው የምንኖረው። አሁን በቆርቆሮ ቤት ነው ቤታችን፣ ብትሄዱት ድሮ የቁርበት ወንበር ላይ ነው የምንቀመጠው። አሁን የተሻሻለ ነው። ይህ የአርሶ አደር ግዛው ደምሴ የስኬት ተሞክሮ የብዙዎች ነው። ምክንያቱም መንግስት ለግብርና የሰጠው መጠነ ሰፊ ትኩረት በዋናነት ማንሳት ይቻላል። የምግብ ሉዓላዊነትን ለማረጋገጥ መንግስት እሰራለሁ ብሎ ሲነሳ ለዘመናት ያልተሻሻለውን ግብርና በማዘመንና አዳዲስ የግብርና ቴክኖሎጂዎችን በማስተዋወቅ ምርታማነትን ለማሳደግ ታሳቢ ያደረገ ነው። ይህም አበረታች ውጤትን እያስመዘገበ ነው። ኢትዮጵያ መለመን የለባትም፣ ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ በቅርቡ እንደገለጽኩት ዘንድሮ 23 ሚሊዮን ኢትዮጵያውያን ከሴፍቲኔት ተረጅነት ነፃ ወጥተዋል። ይህ የማንሰራራት ትልቁ ማሳያ፣ የእናንተ አመራር ትልቁ ማሳያ፣ ኢትዮጵያ ከጥገኝነት የሚገላገላት ትልቁ ማሳያ ስለሆነ ሁላችንም ኩራት ሊሰማን ይገባል። ከሶስት ዓመታት በፊት በኩታ ገጠም የሚታረሰው መሬት ከ7 ሚሊዮን ሄክታር መሬት ያነሰ ቢሆንም አምና 13 ሚሊዮን ሄክታር መሬት ማረስ ተችሏል። የበጋ መስኖ ስንዴ ልማት በ1.3 ሚሊዮን ሄክታር መሬት 53 ሚሊዮን ኩንታል ምርት ማግኘት የተቻለ ሲሆን አምና ግን በ47 ሚሊዮን ሄክታር መሬት ላይ 172 ሚሊዮን ኩንታል ስንዴን ማምረት ተችሏል። ይህ የእይታ ለውጥ ታዲያም ስንዴን ለሀገር ውስጥ ፍጆታ ከመጠቀም በዘለለም ከተለያዩ የውጭ ሀገራት ለስንዴ ግዢ የወጣ የነበረውን እስከ 1 ቢሊዮን ዶላር ማስቀረትም ተችሏል። ምርትና ምርታማነት ማሳደግ እንደምንችል አውቀናል። በጥራት አምርተን ኤክስፖርት ማድረግ እንደምንችል አውቀናል፣ አረጋግጠናል። ኢምፖርት ሰብስቲቲዩት ማድረግ ማስቀረት እንደምንችል አውቀናል። የስራ እድል መፍጠር እንደምንችል አይተናል። ይህን ልምምዳችንን በየጊዜው እያሳደግንና እያሰፋን የምንሄድበት እድል ፈጥሯል። ስንዴ ብለን ነው የምናስበው። በስንዴ በተሰራው በሌሎችም የግብርና ስራዎች ለራሳችን ትልቅ ኩራት ሆነናል። ለሌሎች የአፍሪካ ሀገሮችም ጭምር ኩራት ሆነናል። መጥተው እያዩት ነው፣ እየጎበኙ ነው። ልምድ ከኢትዮጵያ እየወሰዱ ነው ሌሎች አለማትም ጭምር እየመሰከሩ ነው። ክቡር ጠቅላይ ሚኒስትራችንም ለይሄንን ስራ ውጤታማ ለማድረግ ለሰጡት ሊደርሽፕና ኮሚትመንታቸው የአግሪኮላ ሽልማትን በዓለም የምግብና እርሻ ድርጅት ሪኮግናይዝ ተደርጓል። ይሄንን በእጅ የያዙት ወርቅ ሪኮግናይዝ ማድረግ ደግሞ እኛን ወደኋላ የቀረ ነው ብዬ ነው የማስበው፣ እንጂ አፍሪካም ሌላው ዓለም ኢትዮጵያን እንዴት ነው ወደዚህ አይነት ለውጥ ልትገባ የቻለችው የሚል አፕሪሺሽን አላቸው። የግብርናው ምርታማነት ለማሳደግ በተሰራው ስራ ባሳለፍነው የምርት ዘመን 31 ሚሊዮን ሄክታር መሬት በማረስ 15 ቢሊየን ኩንታል ምርት ማግኘት ተችሏል። ይህ እንግዲህ መንግሥት ድህነትን ለማጥፋትና ከተረጅነት ለመላቀቅ የተለያዩ እርምጃዎችን በመውሰዱ ሲሆን ሀገራዊ ሁለንተናዊ ለውጥ ለማምጣትም ከራስ አልፎ ለሌሎች ለመትረፍ ይቻል ዘንድ ጭምር ውጤታማ ተግባራት ስለመጀመራቸው አመላካች ሆኗል። ኢትዮጵያዊ ዴሞክራሲ ያስፈልገናል። ኢትዮጵያዊ ፍልስፍና ያስፈልገናል። ከውጭ የደረት ነው ሁሉ የትም ሊያደርሰን አይችልም። የራሳችንን ችግር በራሳችን አይን ኢትዮጵያን ሊያሻግር የሚችል ፍቱን መድኃኒት ነው የኢትዮጵያኖች ባህሪ የኢትዮጵያኖች ፍላጎት ምንድን ነው የሚል ፕሮባብሊ ለመጀመሪያ ጊዜ በሀገርኛ ለመረዳት ጥረት የተደረገበት የኢትዮጵያን የፖለቲካ ችግሮች መፍታት የምንችለው ኢትዮጵያም ጠንካራ ሀገር ሆና ልትቀጥል የምትችለው ከተደመርን ነው። ብዙ ነን ነገር ግን አንድነን። አንድነን ግን ብዙ ነን። አንዳችን ለአንዳችን ጋሻ መከታ የሆንን የችግሩም ባለቤት እኛ የመፍትሄውን ባለቤት እኛ፣ የሀገሩን ባለቤት እኛ፣ የነገውም ተስፋ ሰሪዎች እኛ ነን። የተሻሻለ የእንስሳት መኖ አቅርቦት የሌማት ትሩፋት ስራዎች ምርታማነት ማነት እንዲያድግ ማገዙን የግብርና ሚኒስቴር አስታወቀ። የሌማት ትሩፋት ኢኒሽቲቭ ኢትዮጵያ ያላትን አቅም እንድትጠቀም አድርገዋል ተብሏል። አዝመራ ሞሴ ተጨማሪ ያለው የሌማት ትሩፋት ኢኒሼቲቭ ከተጀመረ ወዲህ ዘርፉ በስራ እድል ፈጠራ፣ የምግብ ዋስትናን ማረጋገጥ እንዲሁም በቂ ምርት ለገበያ ማቅረብ ላይ ከፍተኛ ውጤት የተገኘበት ስለመሆኑ ይነሳል። ኢኒሼቲቭ ኢትዮጵያ ያላትን ሀብት በአግባቡ እንድትጠቀም በር ከመክፈቱም በላይ ምርትና ምርታማነት እንዲያድግ ምክንያት ሆኗል። አርሶ አደሮችም የተሻለ የመኖ አቅርቦት በመጠቀም በሌማት ትሩፋት ምርታማ መሆናቸውን ይናገራሉ። ወደ ሰላሳ ከብቶች አሉ ከዚያኛው ውስጥ ደግሞ የሚታለቡትን እዚህ ይጠቀማለሁ፣ እና አስፈላጊ የወተት ምርት እንዲሰጠኝ ብዬ ይሄኛውን በጣም እንከባከባለሁ። መሬቱን ጓዮ ዘሪቼ እንደገና ደግሞ ይሄን በበጋ ደግሞ ኮምፖስት አርጌ በስፋት ይጠቀማለሁ። ማለት በጣም የተሻለ ውጤት ነው ያገኘንበት። ለወተት ከብት በተለይ ወተት ይጨምራሉ። እንደገና በበጋ ጊዜ አረንጓዴ በሌለበት ጊዜ እንደ አረንጓዴነት ይጠቅመናል። ውጤቱም ደግሞ በጣም የተሻለ ለከብቶችም ሰውነታቸውም እንደገና ለማመንጀግም ደግሞ ይመቻቸዋል። በተለይ ለወተት ከብት በጣም ጠቃሚ ነው። በእንስሳት ልማት ከፍተኛ ወጪ የሚወጣው ለመኖ አቅርቦት ግዢ መሆኑን መረጃዎች ይጠቁማሉ። ይህ የመኖ አቅርቦት ደግሞ በበቂ ሁኔታ ካልተገኘ ዘርፉ ላይ ጫናው የከፋ ነው። እናም አሁን ላይ የተሻሻለ የመኖ አቅርቦት እያደገ መምጣት የልማት ትሩፋት ኢኒሽቲቭ ውጤታማ እንዲሆን ማስቻሉን ግብርና ሚኒስቴር ይገልጻል። የመኖ ማምረት ስራ ትልቅ ሚሽን አድርገን ስንሰራ ነበር። አንደኛ የተሻሻለ የመኖ ማምረት ከዘር አቅርቦት ጀምሮ እስከ አግሮኖሚው እስከ ስልጠናው እስከ አርሶ አደር ማሳ ድረስ ተወርዶ ስልጠናዎች የተሰጡበት ዘር የተሰራጨበትና በዛ ልክ የመኖ ምርት ያደገበት ሁኔታ አለ። ብዙ የመኖ ማቀነባበሪያዎች በየክልሉ እንዲተከሉ ተደርጓል። ባለፉት ጥቂት ዓመታት በሌማት ትሩፋት የተሰሩ ስራዎች ኢትዮጵያ ከውጭ የምታስገባቸውን ምርቶች መተካትና ለውጭ ገበያ ማቅረብ የሚያስችል ቁመና እንዲኖራት ማስቻሉ ይነገራል። ሀብቱ ነበረን፣ ድሮ ሀብቱን ነበረ ብለን አላዘምን ነው። ምርትና ምርታማነቱን በደንብ አልጨመር ነው ንኝ የሚያስፈልጉትን ኢንድ ቱ ኢንድ አቀናጅተን አልሰራንም። በዚህም ሰበብ ነው እንግዲህ ይህ ሁሉ ሀብት ኖሮን ምርታማነቱ ዝቅተኛ በመሆኑ ወደን አደለም እኮ ወደ ማዳቀል የገባ ነው። የሀገረ ሰብላም አንድ ነጥብ አምስት ሊትር ነው የምሰጠን ያኛው አስራ አምስት ሊትር ነው የሚሰጠውን አቨሬጅ ምን ያክል ሺፍት እንደሆነ አስብ። አሁን ላይ ምጣኔው እያደገን የመጣው ኮንሰምፕሽናችንም ምርታችንም ቅድም በነገስኩ በዚህም በዶሮ ምርትም እንደዛው በሌማት ቱርፋት የተገኙ ውጤቶች ኢትዮጵያ የምግብ ዋስትናን ለማረጋገጥ ብዙ አማራጮች እንዳሏት የሚያሳይ ስለመሆኑ ተመላክቷል። የኢንዱስትሪ ዘርፍ የኢኮኖሚ ድርሻን ማሳደር የነገው የአዲስ ቀን የዜና መሰናዶ የአገር ጉዳያችን ነው። ባለፉት ዓመታት ግብርና መር ሆኖ የቆየው የኢትዮጵያ ኢኮኖሚ መዋቅር ሽግግር እንዲያደርግና መነቃቃት እንዲያሳዩ ከሚጠበቁ ዘርፎች አንዱ የኢንዱስትሪ ዘርፍ ነው። ለዓመታት ዝቅተኛውን የቆየው የአምራች ኢንዱስትሪ ዘርፍ አሁን ላይ መነቃቃትና ለውጥ ማምጣትን መገንዘብ ይቻላል። የኢትዮጵያ ታምርትና የኢትዮጵያ ንግድ ንቅናቄዎችም ውጤታቸው የሚታይ ሆነዋል። ኢቲቪ በነገው የአዲስ ቀን መሰናዶ የኢኮኖሚ ሉዓላዊነትን በማረጋገጥ ሂደት ውስጥ ዘርፉ በአጠቃላይ ያለውን ድርሻ በማሳደግ የብዝሃ ዘርፍ ኢኮኖሚ ሽግግሩን እንዴት ያግዝ የሚለውን እያነሳ ቆይታ ያደርጋል። ከአንድ ሰዓት እስከ ሶስት ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን የውጭ ዜና በጋዛ ዓለም አቀፍ የሚያረጋጋ ኃይል መስፈር የሚለውን እቅድ የተባበሩት መንግስታት ጸጥታ ምክር ቤት አጸደቀ። የትራምፕ እቅድ በሆነውም ይህን ዓለም አቀፍ የሚያረጋጋ ኃይል በጋዛ ማስፈር ላይ የተባበሩት መንግስታት ድርጅት ጸጥታ ምክር ቤት ሰኞ እለት ውይይት ካደረገ በኋላ ነው ያጸደቀው። እቅዱ ዓለም አቀፍ የሰላም ና ጸጥታ አረጋጋጊ ኃይል በጋዛ እንዲሰፍር የሚያስችልና እንዲሁም ነጻ ወደሆነ የፍልስጤን መንግስት የሚወስደው መንገድ በዝርዝር ያካተተ ነውም ተብለዋል። እቅዱ ሁለት ዓመት በላይ ለፈጀው ጦርነትና በቅርቡ ለተደረሰው ደካማ ለተባለው የተኩስ አቁም ስምምነት ጉልህ ውጤት ያስገኛል ተብሎም ተስፋ ተጥሎበታል። እቅዱ ብሪታንያ፣ ፈረንሳይና ሶማሊያን ጨምሮም በ13 ሀገራት ተደገፈ ሲሆን ሀሳቡን የሚቃወም ድምፅ የሰጡ አገራት የሉም ነው የተባለው። በምክር ቤቱ ቬቶ ፓወር ወይም ድምፅን በድምፅ የመሻር መብት ያላቸው ሩሲያና ቻይና በእቅዱ ዙሪያ ድምፀ ተአቅቦም አድርገዋል። ለዓለም አቀፍ ኃይል ወታደር ለማቅረብ በርካታ ያሎች ፍላጎት አሳይተዋል ም ነው የተባለው። ውሳኔውን ሐማስ የፍልስጤማውያን መብቶችና ጥያቄዎች አላሟላም፣ እንዲሁም በተለይ በጋዛ ሰርጥ ሞግዚት የማስፈር ሚሊዮን በመቃወም ውድቅ አድርጎታል እየተባለ ነው። ዘገባው የፍራንስ 24 ና ቢቢሲ ነው።